ሰላም እንዴናችሁ። ሄኖክ ሽመልስ እባላለሁ። አሁን የማሳያችሁ ቤት ቦሌ ቡልቡላ አካባቢ ፓን አፍሪካ ኮምፓውንድ ውስጥ የሚገኝ 600 ካሬ ላይ ያረፈ ዘመናዊ ቤት ነው። በጣም ነው የሚያምረው። ኮምፓውንዱም እንደምታዩት በጣም ጽድት ያለ ሰላም የሆነ ጸጥታው የሚመች ሴኪርድ የሆነ ቤት ነው። በጣም የሚያምር ቤት ነው። እስቲ ወደ ውስጥ ገብተን እኒ ቫይዘዌ ስለ ደላላይ ብሮከርስ ፒልሲ ሲነግራችሁ ስራውን አፕዴት አድርጎ መጀመሩ ስገልጽላችሁ በታላቅ ደስታ ነው። ደላ ላይ ብሮከርስ እና ደላላይ ከስተመርስ የሚል ፕሌይስቶር ላይ አፕሊኬሽን አለ። ዳውንሎድ አድርገው መከራየት፣ መሸጥ፣ መግዛት ይችላሉ። በጣም ኢዚ የሆነ አፕ ነው። ለከስተመሮች ደግሞ 50 ፐርሰንት ዲስካውንት እንዳሉ ስገልጻችሁ በጣም በደስታ ነው። አሁን ደግሞ እስቲ ቤቱን ወደ ውስጥ ገብተን ዋ በጣም የሚያምር ሰፊ የሆነ ሳሎን ነው። እንደምታዩት በቂ ብርሃንም የሚገባበት ጽድት ያለ ሰፊ የራሱ በረንዳም ያለው ሳሎን ነው። ባይዘዌ የራሱ የሆነ ላይፍ ኪችን አለው። እንደምታዩት ሰፊ የሆነ ላይፍ ኪችን አለው። ዋው! በጣም ነው የሚያምር። ኑ ደግሞ በዚህ ጋር ደግሞ የራሱ የሆነ ሻወር ሽንት ቤት አለው። እዚህ ጋር እዚሽ ጋር ደግሞ እንደ ኦፊስ ነገር የምንጠቀምባት ምን ቢሮ ነገር የምንጠቀምባት ክላስ አለች። እስቲ ወደ ውስጥ ገብተን እንያት። በቂ ብርሃን አላት ች በጣም ነው ደስ የምትለው። አሁን ደግሞ ግራውንድ ነው፣ ውረድ እስቲ። በስማ በጣም የሚያምር ቤት ነው። እዚህ ጋር አንደኛ ክላስ አለ። ገብተን እኔ እስቲ ዋው! ይሄም በቂ ብርሃን ያለው ግራውንድ ላይ ሆኖ ራሱ በቂ ብርሃን ያለው ሰፋ ያለ ቤት ነው። እዚ ጋር አንድ ክላስ አለች። ፊት ለፊት ላይ ደግሞ ግራውንድ ውስጥ ሰፊ የሆነ ኪችን አለው። እዚህ ጋር የኪችኑ ስቶር አለ። ባይ ዘ ወይ ግራውንድ አይመስልም ያለው ብርሃን ራሱ በጣም ደስ የሚል ክላስ የሆነ ስታንዳርድ ሆኖ የተሰራ ቤት ነው። አሁን ደግሞ ወደ ላይ እንወጣለን። ባይ ዘ ወይ ደላላይ አፕ ያልነገርኳችሁ 100% ህጋዊ ሆናችሁ የምትከራዩበት የምትገዙበት የምትሸጡበት አፕሊኬሽን ነው የትም ሳትጉላሉ። ሁለተኛው ደግሞ በጣም ደስ የሚለው ነገር አሁን ላይ ለሁለት ወር የሚቆይ ፓኬጅ አዘጋጅተናል ለደላላይ ብሮከርስ ማለት ነው። ስለዚህ ፕሌይ ስቶር ላይ በመግባት ደላላይ ብሮከርስን ዳውንሎድ በማድረግ አፕሊኬሽኑን ይጠቀም፣ ሬጅስተር ያድርጉ። አሁን ደግሞ አንደኛ ላይ እንወጣለን እስቲ በጣም ነው የሚያምረው። ዋው አንደኛ ላይ ያለው ይሄን ይመስላል። እስቲ ክላሶቹን እኔ እዚህ ጋር አንድ ክላስ አለ። ዋው በጣም ነው የሚያምረው። የራሱ ቁም ሳጥን አለው። የራሱ ሻወር ሽንት ቤት አለው። በጣም ነው የሚያምረው። በቂ ብርሃን አለው። ይሄም አሁን ደግሞ ወደ ማስተር ቤድሩሙ እንሄዳለን። በጣም ሰፊ ነው። በጣም በቂ ብርሃን አለው። በጣም ነው የሚያምረው። ዋው በጣም ነው የሚያምረው። የራሱ በረንዳ ያለው ክላስ ስታንዳርድ ሆኖ የተሰራ ቤት ነው። እዚህ ጋር ደግሞ የራሱ የሆነ ልብስ መቀየሪያ ቦታዎች አሉት። ሰፊ ነው እሱ ራሱ፣ በጣም ነው የሚያምረው። ዋው! እዚህ ጋር ደግሞ የራሱ የሆነ ሰፊ የሆነ ሻወር፣ ሽንት ቤት፣ ጃኩዚን ሳውና ባዝ ጭምር ያለው በጣም ስታንዳርዱን የጠበቀ ሆኖ የተሰራ ነውና በጣም ነው የሚያምረው ክላስ የሆነ እና ደግሞ እዚህ ጋር ከክላሶች ውጪ ሌላ ሳውር ሽንት ቤት አለ። እዚህ ጋር እሱ ራሱ ክላስ የሆነ ስታንዳርዱን ጠብቆ የተሰራ ነው። በጣም ነው የሚያምረው። አሁን ደግሞ ሁለተኛ ላይ ምጣ። ኦኬ ራሱ ይሄን ይመስላል። በጣም ነው የሚያምረው። በጣም ማለት ነው ሰፊ ነው፣ በጣም ሰፊ ነው። የራሳችሁን ታይም ከጓደኞቻችሁ ጋርም ከፋሚሊ ጋር ለማሳለፍ የሚሆን የሚገርም ቴራስ፣ ያው በጣም ጽድት ተደርጎ የተሰራ ነው። በረንዳው ላይ ደግሞ እዚህ ጋር የራሱ ካንፌር ማዘጋጃ ቦታዎች አሉት፣ ቦታ አለው። በጣም ነው የሚያምረው እና ወደ ታች መውረድ አይጠበቅብንም። ግራውንዱም አንደኛም ላይ እንዳየ ነው። ይሄ ራሱ ቴራሱ የራሱ የሆነ ኪችን አለው እዚህ ጋር። ምንም በቃ የሚቀረው ነገር የለም ቤቱ። እዚህ ጋር ደግሞ የጫማዎች ማስቀመጫ ቦታዎች አሉት፣ ጫማ መደርደሪያ ቦታዎች አሉት። እዚህ ጋር ደግሞ ሌላ ሻወር ሽንት ቤት አለ። በጣም ነው የሚያምረው። እዚህ ጋርም አንድ ክላስ አለች ሰፋ ትላለች እሷ። ዋው በጣም ነው የሚያምረው። ሌላ ያልነገርኳችሁ ደግሞ እዚህ ጋር ባይዘወይ በዚህ ጋር የምታዩት ቴራስ በረንዳው ማለት ነው የፀሐይ መግቢያ ላይ ያለ በረንዳ ነው። ልክ ከ10 ሰዓት በኋላ ፀሐይ የሚወጣበት በረንዳ ነው። በዚህ በኩል ያለው በረንዳ ደግሞ ፀሐይ መውጫ ላይ የምናገኘው ጧት ጧት ፀሐይ ለመሞቅ ፈል ለማድረግ የምንጠቀማት በረንዳ ነች። እንግዲህ አሁን እየቀረስኩ ያሉት እኔ ከ10 ሰዓት በኋላ ነው። እዚህ ጋር ደግሞ የራሱ ድምፅ አልባ ጀነሬተር ያለው ቤት ነው የራሱ ስሪፌስ ቆጣሪ ያለው እዚህ ጋር ደግሞ የራሱ የሆነ ትራንስፎርመር ያለው ቤት ነው። ስለዚህ ከመብራት ጠፋ አልጠፋ ስጋት ነፃ ሁናችሁ የምትኖሩበት ቤት ነው። እንደምታዩት ግሪን ኤሪያውን በጣም በጽዳትና በእንክብካቤ የተያዘ ነው። የጥበቃ ቤትም አለው። በጣም ነው የሚያምረው ባይዘው። ሁለተኛው ደግሞ የውሃ ስጋት ጭራሽ እንዳያሳስቡ ግራውንድ ላይ አርባ ሺ ሊትር ቴራስ ላይ ደግሞ ሀያ ሺ ሊትር ታንከር ያለው ቤት ነው። በጣም ነው የሚያምሩ እንግዲህ ይሄን ቤት መከራየት ለምትፈልጉ 5500 ዶላር ነው የሚባለው። ለበለጠ መረጃ ደግሞ 94 16 ላይ ይደውሉ። እናመሰግናለን በጣም